እሺ ሴትን በስድስት አመት ማግባት የግድ መጽሐፍ ቅዱስ ላይ መጽሐፍ አለበት የእናንተን ነውር ነው ለማለት አይደለም። በአንተ መንገድ ልጠይቅህ እኮ ይኸውልህ ሴትን በስድስት ዓመት ማግባት መጽሐፍ ቅዱስ ላይ ይሄንን ፕሩፍ ለማድረግ የግድ መጽሐፍ ቅዱስ ላይ በስድስት አመት አታግቡ የሚል መኖር ነበረበት፣ እንደዛ መኖር ነበረበት። እሱ

ማግባት በምችልበት እድሜ ወይም ደግሞ የስድስት አመት ልጅ ምን ማለት ነው? አልጠየቅልህም ማለት ነው። በስንት አመቷ አግቡ ይላል እግዚአብሔር ነው የተባልከው። ግልጽ ጥያቄ ነው። መጽሐፍ ቅዱስ ላይ ላውጣና እናያለን። የተጠየከውን መልስና ወደ ማስረጃ ትሄዳለህ። ማስረጃ ስጠይቅህ ጊዜ በስንት አመቷ አግቡ ይላል እግዚአብሔር ሴት ልጅ

አንድ ሰው ሴት ልጅን በዚህ ዓመቷ ያግባ ብሎ እግዚአብሔር የተናገረበት ቦታ አለ ወይ? ትመልሳለህ? እሺ፣ አንደኛ ቆሮንቶስ መነበብ ይችላል። ከፈቃደኛ ከሆንክ ግን ጊዜ ትሰጠኛለህ። ይሄው እንደ ትልቅ ሰው አውራ። ቅድም በእድሜ ደረጃ እያወራን ነበር። እንደ ትልቅ ሰው መጽሐፍ ቅዱስ ይመልስልህ እያልኩ ነው። እኔ ከራሴ ሳይሆን መጽሐፍ ቅዱስ ይመልስልህ። ያዳምጥ። ጥያቄውን መጀመሪያ አዳምጠኝ። አንድ ሰው ልጅን በዚህ አመቷ ያግባብ ብሎ እግዚአብሔር የተናገረበት ቦታ አለ ወይንስ የለም? እድሜ አመት ነው እየጠየኩኝ ያለሁት። መልስ መልስ፣ አለ ሚዮታን አንሳ። ለምን ለምን መጽሐፍ ቅዱሱ እንዲመልስ አትፈቅድም? ሰይ አይደለም የመጨረሻ ተንኮለኛ ሰው ነው፣ በላይ አይደለም? ተንኮለኛ አይደለም። እሺ እግዚአብሔር በዚህ አመቷ ሴት ልጅ ታግባ ብሎ ተናግሯል? በቃ መልስና፣ ከዛ ማስረጃስ ብዬሽ ስፈልግ ጊዜ ትሰጠኛለህ ያላ። እሺ፣ እንዲህ ይላል ይኸውልህ፣ አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር ሰላሳ ስድስት ላይ እንዲህ ይላል ዳሩ ግን ማግባት ወደሚገባው እድሜ ሲጫሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረሰው ቢኖር የወደደውን ያድርግ፣ አጥያትም የለበትም ይጋቡ ይላል። ምን ይላል እዚህ ጋር? የሚለውም ነው በደንብ ማግባት በደረሰ እድሜ። የስድስት አመት ልጅ ማግባት የደረሰበት እድሜ ነው። አይሻ ሁን በስድስት አመቷ ነው የታጨች አይደል? ይሄ ማግባት የደረሰ የሚደርስበት እድሜ ነው። እድሜው ስንት ነው? ለምሳሌ አይሻ ለግንኙነት ዝግጁ ነበረች በዘጠኝ ዓመት አስተካገባ በወንዶች ሴቶች የሚታየው የወር አበባ ይታያት ነበር ይሄ ዝግጁነት ነበር ያ እድሜ ስድስት ነው እንዳንተ ልጅ ሴት ልጅ የወር አበባ የምታየው በስንት እድሜ ነው እድሜ ስንት ነው አልጠየቅኩህም እሱን እግዚአብሔር ስንት ነው እድሜ ይሄ የግድ መጽሐፍ ቅዱስ ላይ ቁጥሩ መጽሐፍ አለበት ነው የምትለኝ መጽሐፍ ቅዱስ ነገረ ነው ማግባት ማግባት ወደሚገባው እድሜ በደረሰ ጊዜ ነው የሚለው የዘጠኝ አመት ልጅ ስለ ድንግልናው አያፍርም ወንድም ሁን እድሜ ስንት ነው ተመልከት ስለ ለመጨረሻ ስርዓት አልባ ናቸው ከዛ በሌላ አይሻ አይሻ እያለ ሊያወራ ነው መልስ እንደሌለው ስለሚያውቅ ማለት ነው ለመጨረሻ ጊዜ ወላሂ ከሚሳደቡ ክርስቲያኖች የዘጠኝ አመት ልጅ እንዴት ስለ ድንግልናው ያፍራል እስቲ ውሱ

እነዚህ ናቸው። ዲያቆኖቻቸው ይህ ዲያቆን ብሎ ስሙን ሰይመው አያችሁት። ምንም ማስረጃ የለውም መጽሐፍ ቅዱስ ላይ። አንድ ሰው የአንዲት አመት ልጅ ሰው ቢያገባ ምንም የሚቃወምበት ማስረጃ የለም መጽሐፍ ቅዱስ ላይ። ሴት ልጅ በዚህ ህድ ታግባ የሚል ድንጋጌ የለም። ወፍ ሰላም አለይኩም ሰላም ወረህመቱላሂ ወበረካቱ ነውና አልሐምዱሊላህ የጾም ምንድው የጥር ስንት ብር ነው የሚያወጣው? አንድ ሰው ስንት ብር ነው በድርሃም ግን

እሺ ቢዚ እንዳለ ግን ሻዳ የሆነ ልጅ ሄሎ፣ አይሰማም። ታውራለህ? ይሰማኛል። እሺ የሆነ ልጅ አለ። አይ ትንሽ ትንሽ ኔትወርክ ነው መሰለኝ። ችግር የለም ይሰማኛል ችግር የለም። አይሰማህም? እሱ ሄሎ አይሰማህም? እንደ

ምን ማድረግ እሺ፣ አላቀውም እሱም አላቀውም። አብረው ጎደኛ ነው፣ አብረን ነው የምንለው። ከዛ ዳዋም ይሰማኝ ነበረ። እሱም ስራ ፈልጎ ነው አብሮ ጋተ አ አብሮኛል ነው ሰላም

ምን ማድረግ አለብኝ እዚያም ስለ ሶላት አሰጋጋ በመማር ከጓደኞች ጋር ለአንድና ብቻ መስገድ ማለት ነው። ዳ ማለት ነው እሺ፣ እሺ፣ እሺ፣ ኡስታዝ እ በቃ በቃ አይጨምርልህ። በቃ ነገር ሰላም፣ በውስጥ አውረኝ ግሩብ ትገባለ

አንድ ጥያቄ ነበረኝ። ባለፈውም ጠይቄያለሁ። አሁን ሌላ ጥያቄ ነው የምጠይቅህ፣ ግን የምታስረዳኝ በቅንነት ኦኬ። አሁን ለምሳሌ መጽሐፍ ቅዱስ ከተጻፈ ከስድስት መቶ ዓመታት በኋላ ነው ቁርአን የወረደው። ቁርአን ያላህ ቃል ነው ብራችሁ ታምናላችሁና ቁና ያው ቁርአን የወረደው ባላህ በነብዩ መሐመድ ላይ ነው እሱን እንትላለውና ቀደምት ነቢያቶች ሙስሊም ነበሩ ሲል ከመጽሐፍ ቅዱስ ማስረጃ አለ ወይስ ደግሞ ከቁርአን ነው ያለው? እሺ ጥሩ። ከምልስትሽ ደስ ካለሽ መጽሐፍ ቅዱስ ብትሰጠኝ ደስ ይለኛል ስላለኝ እዚህ እዚህ ላይ እስልምናን እነ ሙሴ እነ ኢሳያስ እነ ኤልያስ ሰጥተዋል ደስ ይለኛል፣ ወይም ደግሞ ብታነብ። መጽሐፍ ቅዱስ በምን ቋንቋ ነበር መጀመሪያ የተጻፈ ስለማላውቅ ነው እዚጋ የመጣሁት። ለማላቅ እንደው እንት ምትለኝ ብዬ ነው እዚ እዚ ጋር ሰብከዋል። አሁን እዚ ጋር በአረመኛም በን ሊያስተምሩ ይችላሉ፣ ግን ስለማላቅ እሱ በእንደዚህ ተጽፎ ነበር ሙሴ እዚ ጋር እስልምና ሰብከዋል እዚ እዚ ጋር ብለ ብታሳይኝ እሺ፣ ችግር የለም እንግዲህ። ብሉ ኪዳን እንደሚታወቀው የተጻፈው በብራይስት ነበር። በብራይስቱ ላይ ሄዳችሁ ለአንዱ አምላክ መገዛት የሚለውን ስታዩ ጊዜ ሙስሊም ብሎ አስቀምጦታል። ስለዚህ ሙስሊሞች ናቸው። አምላክ እኮ ታዲያ አንድ እግዚአብሔር እኮ ነው ሰማይና ምድርን የፈጠረ እኮ አንድ እግዚአብሔር እኮ ነው። እግዚአብሔር የሚለው ስም ኢትዮጵያ ላይ አስተማሪዎች ያወጡልሽ ስም ነው። የትኛውም ሌላ ዓለም ላይ ሄደሽ እግዚአብሔር አምላክ ነው ብት መስቀል ያንጠለጠሉ ክርስቲያን ጋር አይሰሙሽ። የአረብ ክርስቲያን ታውቂያለሽ። እንደሱ ከሆነ አንታን ለምሳሌ እግዚአብሔር ብለ ታምናለ እንዴ? ይሄ ኢትዮጵያውያኖች ያለው ስም ያወጣችሁለት ስም ነው እያልኩኝ ነው። የአረብ ክርስቲያኖች አሉ ለምሳሌ አይደለ? ቅዱስን እንመን ወይ ሳንታ? አሁን ሳንታ ሁን ማክሲም ስንት ሃምሳ አመት ቢሆንህ ነው እንበል አሁን፣ አንተ ስንት ሺህ አመት የተጻፈውን መጽሐፍ ቅዱስ እንመን ወይ ሳንታን እንመን? አይ እዚህ ጋር ፋክቱን ለማወቅ ነው። ፋክቱን አንዴ ለማወቅ አዳምጪ እሺ። የአረብ ክርስቲያን እንዳለ ታምኛለሽ አታምኝ? አሎ፣ አቤት። እሱ አረብ ክርስቲያን እንዳለ ታውቂያለሽ አታውቂ? የአረብም ክርስቲያን የሩ በአለም ላይ ምህንዶች ምን የሚኖር እኔ እኮ እዚህ ጋር አሁን አለ የለም አለ አለ ማለት አይደለም። አሁን አንተ ከመጽሐፍ ቅዱስ ሙሉ እዚህ ጋር ክፈጅ ስለ ስሙ ልናወራ ነው አደለ? ስሙ ሃይማኖትን ቀየርሽና እግዚአብሔር የሚለውን ስም ትቀበላለሁ ያልሽኝ። አሁን ወደ እሱ ከሄድሽ እሱ ላይ ደግሞ ጨርሽና ወደ ፈለግሽበት ትሄጃለሽ። ከተልሻለሁ፣ አስረዳሻለሁ። የአረብ ክርስቲያን እንዳለ ታውቂያለሽ አታውቂ? አሉ። ይላሉ በቤይሩቶች፣ ለምሳሌ አብዛኞቹ ክርስቲያኖች ናቸው። ጅብቶችም ክርስቲያኖች አሉ። አሁን እኮ የሉም ለም ለማለት አይደለም። ስለዚህ አሁን እነዚህ አካሎች አምላካቸውን ማን ብለው ነው የሚጠሩት? እግዚአብሔር ነው ብለው የሚጠሩት ወይንስ አላህ? ባንዱ በእግዚአብሔር ባንዱ በእግዚአብሔር ልጅ ያምናሉ። አልጠየኩም። እሱ ማን ብለው ነው ያንናንዱን አምላክ የሚያምኑት? አላህ ብለው ነው አይደለም በኢንቪደንስ ብታሳየኝ ብዬ ነው። ለምሳሌ እንደዚህ ከምናወራ መጽሐፍ ቅዱስ ላይ ከታች እንደዚህ ምዕራፍ ብትለኝና ሙሴ ለምሳሌ ስለ መስጂድ አስተምሯል ይላሉ። ስለመስጂድ አላወራንም፣ ስለ ስሙ ነው። በኢንቪደንስ ላወራሽ ነው። አሁን በኢንቪደንስ የአምላክን ስም አላህ ብለው እንደሚጠሩ የአረብ ክርስቲያኖች ማስረጃ ላሳየሽ ነው። ቅዱስ ነው ማሳያቸው ማሳየሽ ክርስቲያኖች በኤቪደንስ አምላክን ማን ብለው እንደሚጠሩ ላሳያቸው። ስለዚህ አሁን ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ የአረቦች መጽሐፍ ቅዱስ ላይ ምን እንደሚል ማስረጃ ላሳያቸው። ስለአረቦች ስለ እኔ፣ እኔ ኢትዮጵያዊ ነኝ የኦርቶዶክስ እምነት ነኝ። ከዚህ መጽሐፍ ቅዱስ ነው አደለም ነው ገና መጽሐፍ ቅዱስ የአረብ ክርስቲያኖች አምላክን አላህ ብለው እንደሚጠሩ ላሳያች ነው። እሺ አሁን ስለዚህ እኛንተው ከና አረቦች ጋር ሄርክ ማለት ነው። ስለዚህ እኛ መጽሐፍ ቅዱስ ላይ አይልም አረቦች ጋር ይላል ማለት ነው። ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ምን ይላል ተመልከት።

የአረብ ክርስቲያን አለ ወይ ስልሽ፣ አወ አሉ። በኢሮት ክርስቲያን አለ። ለኢትዮጵያ ኦርቶዶክስ ጠይቀኝ በቃ ስለ ኢትዮጵያ ኦርቶዶክስ። ምክንያቱም ሰው በሚያውቀው ነው አንተን የሚለው እሱ። እኔ ስለማውቀው ይሄንን ስለሆነ በዚህ ጠይቀኝ። ጤነኛ አይደለችም። በጣም ግልጽ ነገር እኮ ነው እያወራሁኝ ያለሁት። የአረብ ክርስቲያን አለ ወይ አልኩሽ፣ አወ አሉ አልሽ። ለምሳሌ ጠቀሽልኝ። በግብጽ ላይ አልሽ። አይ ክርስቲያንነታቸውን ከቀርሽ፣ እኔ ኢትዮጵያ ብቻ ነው ክርስቲያን ያለው ካልሽ፣ እሺ እዛኔ በአማርኛ ብቻ ሳይሻለሁ ሌላችንም አሁን አካባቢ አንተ አትሸፋፍ ነው እሱ ይጨርስ ይሽፋፋ። አይደለም ይሄ ይጠቅማሻል፣ አስረጃ አይ ኖ፣ ባለፈው በስራ ስጠይቅ ሸፋፍና ሸፋፍና አስወረድከኝ። ስለምን በሸፋፍ ነው የምታወሩ ራስ፣ ለምን ታደነቁል ያለሽ እብሪ ነው። የአረብ ክርስቲያን እንዳለ አመነች። ገብታችኋል አይደለ? ስለዚህ ያንን የአረቦችን መጽሐፍ፣ የራስን ሽን ከወሪ ዘፈፈ ስከራ ድረስ የሚጠቀሙ በመጽሐፍ አላቸው። ማማርኛ አይደለም የሚያነቡት እነሱ፣ አረበኛ ነው። አምላክን እዚያ ላይ ማን ብለው ነው የሚጠሩት ከተባለ አላህ ብለው ነው የሚጠሩት።

ስል ክራምታና ለሰዎች እዚህ ጋ ኮሜንታተሮች፣ በነገራችን ላይ ከነጌቲቭ ሀሳብ ብትወጡ ደስ ይለኛሉ። አትናገር ሰው በስርዓት ሲያወራ በስርዓት ማውራት ብትለው እንደው መልካም ነው ብዬ አስባለሁ፣ እንጂ መጽሐፍ ቅዱስ የእግዚአብሔር ቃለውን ለምን ታፈላለሽ ነው። ለምሳሌ እኔ አማርኛ ነው የማነበው፣ አረብኛም እንትንም ስለም እንግሊዘኛም ስለማስችል አማርኛ ነው የማነበው። ሰው ጠየቁኝ ደግሞ መጠየቁ ወንጀል ነው ካላችሁ ደግሞ እንትን ነው። አይ ሰው በለበጣቂ ዝምበት፣ ይዝምባቸው እነሱ ይዝምባቸው፣ አትከታታያቸው። ኮሜንቶች ማለት ነው። ለሁሱ ጋሻ የያዛችሁ ልጆች ለዛሃራ ጽፋችሁላት ያልመለሰችላችሁ ሚሴ ስለሚበዛባት ስለሆነ ለኔ ጻፉልኝ። እሺ፣ እኔ አስገባችኋለሁ። አንድ ነው ግሩፑ ማለት ነው። ሌላው ደግሞ ንጽጽር መማር የምትፈልጉ አስራ ስምንተኛ ዙር ምዝገባ ጀምረናል። ንጽጽር ብቻ ብላችሁ ጻፉልኝ በውስጥ ከዛ ትገባላችሁ ማለት ነው። አስራ ስምንተኛ ዙር ምዝገባ ተጀምሯል። እንዳመልጣችሁ ጨርሻለሁ። እና ሀቢበት ይሁዙ ያውጣልሽ። ኮሜንቶችን ዝምባቸው። እሺ፣ ብንትዬ አመሰግናለሁ።